ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ በጣም እናመሰግናለን። ወደ ቀጣዩ ደግሞ ርዕሰ ጉዳያችን እናልፋለን። ቀደም ብሎ እንግዲህ ያው የሳምንቱ መጨረሻ ጨዋታዎችን በተመለከተ በተለይ ከ ዋንጫ ፍክክሩ አንጻር እንዴት መታየት አለበት የሚለውን ስናነሳ ነበረ። ሌላ በሳምንቱ መጨረሻ የተመለከትናቸው ደግሞ ትኩረታችንን የወሰዱ ጨዋታዎችም አሉ። አንደኛው የኖቲንግሃም ፎረስት ና የማንቸስተር ዩናይትድ ጨዋታ ነው። ሁለተኛው ደግሞ ትናንትና ምሽት ያየ ነው ማንቸስተር ሲቲ ና በርንመውዝ ያደረጉት ጨዋታ ነው። ይሄም ጥሩ ፍክክር የታየበት ጨዋታ ነው። ስለዚህ ሁለቱን ጨዋታዎች በተመለከተ ና ጨዋታዎቹን ስንመለከት ያየናቸውን ነገሮች ደግሞ ከዚ ቀጥሎ እናነሳለን። በሲቲ እንጀምር። እሺ፣ ማንቸስተር ሲቲ ትናንትና በጣም መርጥ ነበረ። ሃላንድ እንደገና አስፈሪነቱን ያየነበት የነ ቸርኪን አሪፍ እንቅስቃሴ ያየንበት ምናልባትም በቸርኪና በ ሀላንድ መካከል የነበረው ጥምረት ማንቸስተር ሲቲን የት ሊያደርሰው እንደሚችል እየተረዳ ነበር። ለማንቸስተር ሲቲ ብቻ ትላንት ምርጡ ቀን ነበር ማለት እንችላለን። ለምንድን ነው የማንቸስተር ሲቲ ምርጡ ቀን እንድንል የሚያደርገን? አንድ 88ኛው ደቂቃ አካባቢ ቢሆን ሮድሪ ተቀይሮ ሲገባ አየ ነው። ይሄ ኮ ቀላል ትርጉም አይደለም። ገባሽ አይደል? የእሱ አለመኖር ክፍተት ነበረ ካልን የእሱ ወደ ጨዋታ መመለስ ለማንቸስተር ሲቲ የሚሰጠውን ጥንካሬ ስለምንረዳ በተለይ እንደገና ጉዳት የማያጋጥመው ከሆነ ማንቸስተር ሲቲ ከአርሰናል ጋር ተፎካካሪ ሆኖ ለመዝለቅ የሚያደርገውን ጥረት በደንብ በደንብ ነው የሚያገዛው። እና ትናንትና በነበረው ጨዋታ ላይ እንግዲህ እንደነታይጃኒ ራይንደርስ አይነት ተጫዋቾችም ተቀያሪ ወንበር ላይ ነበሩ እና ስናያቸው ነበር አይደል ተቀያሪ ወንበር ላይ የነበሩትን የሲቲ ተጫዋቾች። ሲቲ አሁንም ከስብስብ አንጻር ብዙ መጥፎ የምትይው ወይም ዝቅ አለ ወረደ የምትይው አይደለም። ለእኔ የታየኝ ማለት እንዲህ መደዳውን ተቀምጠው ሳያቸው የነበሩ ተጫዋቾች ለምሳሌ ሀላንድ ሲወጣ ማርሙሽ ነው የገባው። ማርሙሽ መጥፎ ተጫዋች አይደለም። እነ ሮድሪ ተቀይረው ነው የገቡት። ብዙዎቹን እንደዛ ማንሳት ትችያለች። እና ይሄ ይሄ የማንቸስተር ሲቲን ጥንካሬ ያሳያል። ግን ያለምንም ጥረት ማንቸስተር ሲቲ የተሻለ ውጤት ነው ትናንትና ያመጣው። ያን ያህል ከባድ የሚባል ልፋት አላለፉትም በርንሊዎች። በእኔ እምነት ማንቸስተር ሲቲ ባይፋር የተሻለ ቡድን ሆኖ ግሬስፉሉን ሲቲን ያየንበት ጨዋታ ነበረ ማለት እንችላለን። በዚህ ግሬስፉል በነበረው የማንቸስተር ሲቲ እንቅስቃሴ ላይ ፈክተው የወጡ ተጫዋቾች አሉ። እነዚህን ተጫዋቾች በተመለከተ ሀሳብ ስናነሳ ለእኔ ማንቸስተር ሲቲ ዘንድሮ በጣም መጠንቀቅ አለበት ብዬ የማምነው ነገር የሃላንድ ዲፔንደንሲውን መቀነስ መቻል አለበት። ለምሳሌ ዘንድሮ ማንቸስተር ሲቲ በሁሉም ውድድሮች ሀላንድ 17 ጎል አግብቶለታል። ገባሽ፣ የሀላንድ 17 ጎል ማግባት አሪፍ ነው። የሀላንድ 17 ጎል ማግባትን ተከትሎ ግን ብዙ ጎል ያገቡት ሌሎቹ ተጫዋቾች እነማናቸው? ስቲ ራያን ቸርኪ፣ ጄሬሚ ዶኩ፣ ፊል ፎደን እነዚህ ተጫዋቾች እንደዚሁም ደግሞ እነዚህ ሶስቱ ተጫዋቾች ሁለት ሁለት ነው ያገቡት እሱ 17 አግብቶ ቀጥሎ ብዙ ያገቡት የሚባሉት ሁለት ሁለት ያገቡት እነዚህ ሶስት ተጫዋቾች ናቸው። ጭራሽ በጣም ሰፊ ነው ልዩነቱ። ስለዚህ ሀላንድ ላይ ይህንን ያህል ዲፐንደንት መሆን ማንቸስተር ሲቲን ኤኒ ነገር ቢያጋጥም ሀላንድ ላይ ፎርሙ ድሮፕ ቢያደርግ ጉዳት ቢያጋጥመው፣ በቅጣት ምክንያት ወደ ሜዳ የማይገባበት ነገር ቢፈጠር ያንን ቮይድ እንዴት ነው የሚሞላው? የሚል የስጋት ስሜት ውስጥ እንዲገቡ የሚያደርግ ነው። ምክንያቱም እሱ 17 አግብቶ እነዛም በሁሉም የውድድር አይነቶች ሁለት ነው ያገቡት እና ሁለት ሌላ አንድ ቁጥር የምታነሽው ኦውን ጎል ነው የሌላ ቡድን ተጫዋቾች ለማንቸስተር ሲቲ ያገቡት ሁለት አለ፣ በቃ ሌላ የለ። እና ስድስት ተጫዋቾች አንዳንድ ጎል አግብተዋል። ከእነዚህ ስድስት አንዳንድ ካገቡ ተጫዋቾች በአስራ ስድስት ጎል ይበልጣል ሁለት ሁለት ካገቡት ከነ ፊልፎደን ከነ ሪያን ሸርኪ እና ደግሞ ከነ ዶርኩ፣ ምን ዶርኩ ጋር ስታያዩ ደግሞ አስራ አምስት ጎል ይበልጣቸዋል። ስለዚህ ይህንን አይነት ዲፔንደንሲ በስጋት ነው ወይም ምን ወስደው የሚል ነገር ነው እንጂ በጣም ሰፊ የሚባል በቃ ለኔ ምናልባት ምርጡ ማንቸስተር ሲቲ ትናንት እናይቸዋል። አዎ ትናንት ጨዋታው አሪፍ ነበረ። ለዛውም በርንመዝም እየጠበቅነው ነበር፣ አይደል? ጨዋታው ላይ በጣም ጥሩ ፍክክር ያሳያሉ ተብሎ ግን በተለይ ሁለተኛው ጎል ከገባ በኋላ በብርን በንዝ በኩል ያሉት መዳከሞችን በደንብ ያየንበት ነው። ግን እንዳልከው ነው አንተ። አሁን የኤርሊንግ ሀላንድን ጉዳይ ስናነሳ በጣም ጥሩ ብቃት ላይ ነው የሚገኘው በጣም የሚያስፈራ ነው። እንደውም በቃ የሆነ ከኳስ ጋራ ሲገናኝ የሆነ ነገር እንደሚያደርግ እርግጠኛ የሚያደርግህ አይነት ብቃት ላይ ነው የሚገኘው ግን ሁል ጊዜ ከኤርሊንግ ሀላንድ ብቻ ጎል እየተገኘ መቀጠል ደግሞ አይቻልም። አደጋውን በዛም ልክ ሰፊ ነው። ለዛ ይመስለኛል ፔፕ ጋርዲዮላ ኮ ኦሬል የሶስተኛውን ጎል ሲያስቆጥር አይተው ከሆነ ደስታውን በተለየ መንገድ ነው የገለጸው። በቃ እጁን እያውለበለበ እጁን እየሳመ ነበረ ደስታውን ሲገልጽለት የነበረው። ከዛም በፊት ተናግረዋል ኤርሊንግ ሀላንድ ጎል ማስቆጠሩ ጥሩ ነው፣ ግን ሌሎች ተጫዋቾቻችንም ደግሞ ጎል ማስቆጠር አለባቸው፣ ከነሱም ጎል ማግኘት አለብን። ጎል ማስቆጠር ለመግባቸውን ከፍ ማድረግ አለባቸው ብሎ ተናግሮ ነበር። አሁን በአጠቃላይ ማንቸስተር ሲቲ በዚህ የውድድር አመት እንግዲህ ያደረጋቸው ጨዋታዎችና ያገባቸውን ጎሎችም በተመለከተ መረጃዎች ሲወጡ ነበርና በሁሉም ውድድሮች ሀያ ስድስት ጎል ነው ያስቆጠረው። ማንቸስተር ሲቲ ከእነዚህ ከ ሀያ ስድስት ጎሎች ውስጥ አስራ ሰባቱን ያስቆጠረው አርሊንግ ሀላንድ ነው በሁሉም ውድድሮች ማለት ነው። ፕሪሚየር ሊጉን ብቻ ነጥለን እናውጣ ከተባለ ደግሞ በፕሪሚየር ሊጉ ሀያ ጎል ማንቸስተር ሲቲ ሲያስቆጥር አስራ ሶስቱን አርሊንግ ሀላንድ ነው። በሻምፒየንስ ሊግ ስድስት ጎል ሲያስቆጥር አራቱን ያስቆጠረው ደግሞ አርሊንግ ሀላንድ ነው እና ይሄ ስታየው ምን ያክል አርሊንግ ሀላንድ ላይ ነገሮች በሙሉ እንደተንጠለጠሉ ያሳያል። እና ምናልባት እነ ማርሙሽ አሁን ከዚህ በኋላ የሚያሳዩት እንቅስቃሴ ጎል የሚያስቆጥሩ ከሆነ ያንን የጎል ድርሻ አብሮ በመውሰድ ረገድ የራሳቸውን አስተዋጽዖ የሚያደርጉ ይሆናል እንጂ ከዚህ በፊትም በስጋትነት እንዳነሳ ነው ወርሊንግ ሃላንድ የሆነ ነገር ቢሆን ወይም ጨዋታ ላይ ባለፈው ከአስቶን ቪላ ጋር እንዳደረገው ጎል ሳያስቆጠር ቢቀር ማንቸስተር ሲቲ፣ ስለዚህ ማንቸስተር ሲቲ ጎል ላያስቆጥር ነው ማለት ነው። ስለዚህ እዚህ ላይ በደንብ ነገሮች መታየት እንዳለባቸው አይተናል፣ እንጂ ማንቸስተር ሲቲ ግን ከተጫዋቾችን ፍላጎትም አንጻር ስታየው በጣም ጥሩ እየመጣ እንደሆነ የሚያሳይ ይመስለኛል የትላንትናው ጨዋታ እና ይሄ ከሲቲና ከቦርንመዝ ጨዋታ ጋር አብሮ መነሳት የሚችል ነው። ሌላ ግን ምናልባት የምንጨምረው ነገር ከሌለዚህ ለዚህ ላይ ወደ ማንቸስተር ዩናይትድም ጉዳይ ማለፍ እንችላለን። አሁን ለማንቸስተር ሲቲ እና ለሊቨርፑል ትልቁ መለኪያቸው የሚቀጥለው ሳምንት የእርስ በርስ ጨዋታቸው ነው የሚሆነው። በቃ አሁን ምናልባት ሲዝናቸውን ዲፋይን የሚያደርግ ይመስለኛል የሚቀጥለው ሳምንት ጨዋታ። ይህንን ጋርዲዮላ በደንብ መረዳት መቻል አለበት። ፕሬዲክተብል የሆነውን አፕሮቹን እንደገና በተወሰነ ደረጃ ማሰብ ይኖርበታል። ምክንያቱም ሀላንድን ታርጌት ማድረግ አስቶን ቪላን እንደረዳው የእሱን እንቅስቃሴ መቆጣጠር፣ እሱን ዝም ማሰኘት ማለት የማንቸስተር ሲቲን አደገኛነት መቀነስ ማለት ነው። ስለዚህ እንደዚህ ያለውን ቅድመ ስሌት ልክ የማያደርግ ነገር ማሰብ መቻል አለበት። ወደ ተሞከረው እና ወደ እንችለንበታል ወዳሉት ስልት እየመጡ ያሉት ሊቨርፑሎች አይዶንት ቲንክ ከዚህ በኋላ ለማንም ቀላል ይሆናሉ ብዬ አላስብም ለእኔ እና ያንን ግን በደንብ የምንለካው ግን ሁለት እርስ በእርሳቸው በሳምንቱ መጨረሻ በሚያደርጉት ጨዋታ ይሆናል ብዬ ነው የማስበው። ዩናይትድን በተመለከተ ስለ ማንቸስተር ዩናይትድ እኔ ቅሬታዎች አሉኝ፣ ግን ደግሞ በጣም ጥሩ ነገሮችም አሉኝ። እውነት ለመናገር የማንቸስተር ሲቲ አሰልጣኝ አሞሪም ሲናገር ምናልባት ሰምተውት ከሆነ አላቅም፣ አንድ የተናገረው ነገር ነበረ። እነዛ የብደት ያላቸው ሁለት ያልሞሉ ደቂቃዎች ዘጠና ሰከንዶች ውስጥ ዘጠና ሁለት ነው በእርግጠኝነት ሁለት ጎል ገባበት ማንቸስተር ዩናይትድ። ባለፈው የውድድር አመት እንደዚህ ሆናችሁ ቢሆን ኖሮ አለው፣ ጎል ይጨምሩብን ነበር አለ። ጨዋታውን እንሸነፍ ነበር። እንደገና ደግሞ ኖቲንግሃም ፎረስት ጎል ያገባ ነበር። ተጋጣሚያችን ኖቲንግሃም ባይሆንም እንደዚህ ያለ ስህተት ሰርተንለት የነበረንን የአንድ ለዜሮ መምራት የቀለበሰ ቡድንን መቋቋም አንችልም ነበር ባለፈው የውድድር አመት ነው የሚለው እውነቱ ነው ደግሞ ከመመራት ተነስቶ ማንቸስተር ዩናይትድ በአሞሪም ስር ስምንት ጨዋታዎችን ብቻ ነው የተሻለ ውጤት ያመጣው። መመራት ከጀመረ ማንቸስተር ዩናይትድ ሞር ጎሎችን ነው የሚፈቅደው። ይሄ ወዲያው ስብር የሚል ማንነት አለ አይደለም፣ ወዲያው ወደ ማቃት የሚገባ የበለጠ ፍራዣይል የመሆን ነገር ነው ያለው ማንቸስተር ዩናይትድ አሁን። በበቀደሙ ጨዋታ ግን የማንቸስተር ዩናይትድ ተጫዋቾች መጀመሪያ አርባ አምስት ላይ የነበረው እንቅስቃሴያቸው ላይ ክፍተቱ ምንድን ነበረ ስንል የነበረው እሱ ጋዜጣዊ መግለጫ ከመስጠቱ እና በፕሬስ ኮንፈረንስ ላይ የተናገረውን ነገር ከመናገሩ አስቀድመን በወዲያው ምልከታችን ላይ የተናገርነው ነገር አሞሪም ተናገረው። እርጀንሲ የለው ነበር አለ። አግሬሲቭነሱን ቀንሷል አለ። ኢነርጄቲክ አልነበሩም አለ። እነዚህ ነገሮች በትክክል ይታያሉ ማንቸስተር ዩናይትድ ተጫዋቾች ላይ በብራይተኑ ጨዋታ ላይ በሊቨርፑሉ ጨዋታ ላይ በሰንደርላንዱ ጨዋታ ላይ የነበራቸውን እንዲህ ያለውን ጨዋታውን የማሸነፍ የበዛ አቅምን የመጠቀም ፍላጎት የዩናይትድ ተጫዋቾች ላይ አልነበረ። ወስቱ ስሎው የማንችስተር ናይትድ እንቅስቃሴ የነበረውና ማንቸስተር ዩናይትድ እንደዚህ መሆን አይገባውም። ምክንያቱም አሁን በመቆጨት ምናምን አርሰናለን እናነሳለን አይደለም ሶስቴ የሁለተኛ ስለወጣ ዋንጫ ከበላ ሀያ አንድ ዓመት ስለሆነ ምናምን እንላለን አይደል? የማንቸስተር ዩናይትድ ከፈርጉሰን በኋላ ያለው ጊዜ የማንቸስተር ዩናይትድ ተጫዋቾችን የማንቸስተር ዩናይትድ አሰልጣኞችን በማያባራ ቁጭት ውስጥ እንዲገቡ የሚያደርጋቸው ነው መሆን ያለበት። ስለዚህ በእያንዳንዱ ጌም ያውም ዋንሲነዊክ እየተጫወት በሳምንት አንድ ጊዜ እየተጫወት እንደዚህ ያለውን ኢነርጂሽን ሉዝ የምታደርግበት ጌሙ በጣም ስሎ የሚሆንበት ደጋፊውም አሰልጣኙም ያንን ፊል የሚያደርግበት አይነት እንቅስቃሴ መኖር የለበት፣ በጭራሽ መኖር የለበት። እኔ አሁንም ሁለት ተጫዋቾችን በተመለከተ አሞሪም ምን እንደሚሰማው፣ አሞሪም ምን እንደሚያስብ፣ ሌሎች አማራጮች የሉም ወይ፣ ሌሎች አማራጮችን ማሰብስ አይገባም ወይ በተለይ እንዲህ ያለ የለየለት ማቃት በሚኖርበት ጊዜ ለምሳሌ ዲየጎ ዳሎትን በተመለከተ አሞሪም ምንድን ነው ይሆን የሚሰማው? ላለው ነ ከዚህ በላይ ምን አይነት ምልክት የማቃት ከዚህ በላይ የመቸገር ምልክትን እንዴት ስጥ? ዲየጎ ዳሎትን በተመለከተ ነው በዛ ጨዋታ። ስለዚህ እሱን አስወጥቶ ዶርጉን ለማስገባት ያን ያህል ደቂቃ መፈለጉ ትክክል ነው ወይ? ሁለተኛው የቤንጃሚን ሼሽኮ ዘሆል ጌም ትክክል አለመሆን ማንቸስተር ዩናይትድን ምን ያህል ኮስት እንዳደረገው አሞሪ ፊል ለማድረግ ለምን አልቻለም? እኔ እሱም በሆን ኖሮ የተደነቀበትን አጫዋወት ነበር ይዤ የምገባው። ቤንጃሚን ሼሽኮን ትቶ ሜሰን ማውንትን አድርጎ ማቲያስ ኩኛን ወደፊት ቢያደረግ ብሪያንም ቢሞ ማቲያስ ኩኛና ሜሰን ማውንት መካከል የሚኖረው ጥምረት የኖቲንግሃም ፎረስት ተጫዋቾችን የበለጠ ሊያስቸግራቸው ይችላል። ቤንጃሚን ሼሽ አልሆነለትም አልሆነለትም ክሊርሊ በበቀደሙ ጨዋታ ነው የምልሽ። መጀመሪያ ላይ ይቸገር የነበረው ቤንጃሚን ሼሽኮ የተወሰኑ ጨዋታዎች ላይ የተሻሻለ መስሎ ነበረ። በበቀደሙ የኖቲንግሃም ጨዋታ ላይ ግን በፍጹም ማቃት ውስጥ ሆኖ ነው ያየሁት። ምናልባት ፊልሙን እንደገና ማየት የሚችሉ ሰዎች ካሉ ወይም ደግሞ ጌሙን እንደገና መመልከት የሚችሉ ሰዎች ካሉ፣ ማቲያስ ኩኛ ሜዳ ውስጥ ምን ያህል በልጁ ፍራስትሬት ሲያደርግ እንደነበረ ሊያዩት ይችላል እጁን የሚያረገው ነገር ግራ ይገባል። የሚያረገው ነገር ልክ አልነበረም። ይህንን አለማድረጉ ሊቆጨው ይገባል ነው። ግን ወደ ፖዘቲቭ ነገሩ ደግሞ ከመጣን ማንቸስተር ዩናይትድ ለስህተት ሪያክት የሚያደርገው ፖዘቲቭ መሆኑ ግን ጥሩ ነው። ይሄንን ዋጋ ለመስጠት አትችም። ምክንያቱም የማንቸስተር ዩናይትድ አንዱ ጉድለቱ ይሄ ነበረ። የሆነ ነገር ሲበላሽባቸው ይብስባቸዋል እንጂ መጥፎው ነገሩ ወደ ጥሩ ለመምጣት የእኔ ምልከታ እንደዛ ነው። ማንቸስተር ዩናይትድ ከመጀመሪያ 45 ይልቅ ሁለተኛው 45 ላይ የተሻለ ነው። ሁለተኛው 45 ላይ ግን እንደ ወትሮዋቸው እንደ በፊታቸው ቢሆኑ ኖሮ የመሻል ምክንያት አልነበራቸውም። ችግሩን የሚያባብስ ስህተት ነው የተሰራው። ይላ ኮንሰንትሬት ከማድረግ ጋራ በተያዘ የነበረው ችግር ኮንሰንትሬት ባለማድረጋቸው በዘጠና ደቂቃ ሁለት ጎሎችን ፈቀዱ። ይሄ አክሰብተብል አይደለም። ምክንያቱም ዩናይትድን ምንድን ነው ያሳጣው ብትኝ ስ የደረጃ ሰንጠረዡ ላይ አንድ ለዜሮ ሲመራ ማንችስተር ዩናይትድ ሁለተኛ ተብሎ ተጽፎ ነበር። ወዝ ይሄ ማጂካል የሆነ ነገር እኮ ነው። አስራ አራተኛ ምናምን ደረጃ ላይ የነበረው ማንቸስተር ዩናይትድ ኮንቲኒየስሊ አራት ጨዋታዎችን አሸንፎ ሁለተኛ ደረጃ ላይ በመቀመጡ ቢቢሲ በቢቢሲ ፋይቭ ላይቭ ላይ ምንድን ነበረ ሲሉ የነበረው ብትኝ ማን ሊያምን ይችላል ይሄን? ፎር ጌምሲ ነሮው ሊያሸንፍ ነው ማንቸስተር ዩናይትድ። አሁን ባለው አንድ ለዜሮ እየመራ ስለሆነ አሁን ባለው ተጨባጭ ሐቅ፣ ዩናይትድ ሁለተኛ ነው፣ ከአርሰናል ቀጥሮ የምንጠራው ስም ነው ይሄ። አይገባውም የማንቸስተር ዩናይትድ ተጫዋች ለሆነ ሰው ይሄንን አይረዳም፣ ትርጉሙ ትልቅ እንደሆነ፣ ፋይዳው ትልቅ እንደሆነ። ሶ ያለሽን በሙሉ አሰጭም፣ ያገኘሽውን አንድ ለዜሮ መሪነት ከቻልሽ ማስፋት፣ ካልቻልሽ ደግሞ ማስጠበቅ ላይ መበርታት አለብሽ እንጂ በነሱ የማያምር መዘናጋት በነሱ የማያምር ሌስ ኢነርጀቲክ የመሆን ነገር እኔ አይቻለሁ። ለጨዋታው አነስ ያለ ግምት የሰጡት ይመስላል የማንቸስተር ዩናይትድ ተጫዋቾች። ከሁለት አንዱ ነው የሚሆነው አነስተኛ ግምት ሰጥተውታልም ራሱ አሞሪም ላይም ኖቲንግሃም ፎረስትን አስቸጋሪ ቡድን አድርጎ የመውሰድም ስሜት አለ። እና አሁን ምንድን ነው ችግሩ? ኖቲንግሃም ፎረስትና ማንቸስተር ዩናይትድ ምቾታቸው ተመሳሳይ ነው። የበዛ የኳስ ድርሻን ከሚፈልግ ቡድን ጋር ድል አላቸው ኳስ ተቆጣጥረው ከሚጫወት ቡድን ጋር ሲጫወት እነሱ አነስተኛ የኳስ ድርሻ ሲኖራቸው ነው የበለጠ ተመችቷቸው የሚሰሩት። ምክንያቱም የተቃራኒውን ቡድን በብዛት ኳስ የሚቆጣጠረውን ተቃራኒ ቡድናቸውን ስህተት ማሰራትና ከስህተቱ መጠቀም ይችሉበታል። እነሱ ያነው ጉብዝናቸው የሁለቱ ይሄንን ተግባብተዋል። ሁለቱም ገብተሻል መልሽ ሁለቱም በአንድ አይነት ነገር ነው የሚታወቁት። ግን ለእኔ ግን ተናገረው ካልሽ ዩናይትድ ያንን ጨዋታ ማሸነፍ ነበረበት ሰከንድ አፍ ሌትሊ ያየነባቸውን ፍላጎት ሙሉ ዘጠና ደቂቃ ላይ ብናይባቸው ኖሮ አሰልጣኙ አሁንም ከቅያሬ ጋር በተያዘ ለእኔ ቤንጃሚን ሸሽኮ ጨዋታው እንዲጨረስ መደረጉ አንድ ልጅ ጎሎበት እንደመጫወት ጨዋት ናምቆጥ ነው። ምንም እርባና ያለው ነገር ሲያደርግ አላየሁት። አዎ ሸሽኮ ላይ ብዙ ብዙ አስተያየቶች ሲሰጡ ነበር፣ ግን የዛ ለት ቅዳሜ ዕለት በነበረው ጨዋታ ላይ ሩበን አሞሪም ሌሎች ቅያሬዎችንም በተመለከተ የወሰኗቸው ውሳኔዎች ላይ ባለፉት ተከታታይ ጨዋታዎች ላይ ሲደነቁበት የነበረውን ነገር አላደረጉም ተብሎ ነው አሁንም አስተያየት የሚሰጠው። ለምሳሌ ዮሮ ላይ ጥያቄ የሚያነሱ ሰዎች ነበሩ። ሌሎችንም ማስተካከያዎች ጨዋታውን አንብበው ከዛ ወደ ማስተካከሉ፣ ምክንያቱም ያንን የማድረግ አቅም እንዳላቸው ያለፉት ተከታታይ ጨዋታዎች ላይኮ በቅያሬዎቻቸው በጣም ስኬታማ ሆኖ ሲደነቁ ስለነበረ ያንን ጨዋታ አንብበው የተሻሉ ነገሮችን ማድረግ ይችሉ ነበር የሚል አንድ አስተያየት አለ። ከዛ ውጭ ግን እንደገና ማንቸስተር ዩናይትድ ሁለት ለአንድ በሆነ ውጤት መመራት ከጀመረ በኋላ የኖቲንግሃም ፎረስት ተጫዋቾች የበለጠውን ድርሻ ወስደው ነበር። እንደገና ጎል የሚጨምሩ ነበር የሚመስሉት እና የዩናይትድ ተጫዋቾች መጨረሻዎቹ ደቂቃዎች ላይ ቅድም ያነሳው ነገር ጨዋታው ሊጠናቀቅ አሁን በአማድ የተደረገ ሌላ ሙከራ ለሶስተኛ ጎል ሊሆን የተቃረበ የሚመስል እና ያንን አይነት ፍላጎታቸውን ከተወሰኑ ደቂቃዎች በፊት አምጥተውት ቢሆን ኖሮ የማሸነፍ ፍላጎታቸው በተወሰነ ደረጃ ባይሳሳ ኖሮ ይህንን ጨዋታ የማሸነፍ እድላቸውን የበለጠ ከፍ ያደርጉ ነበር የሚልም ሀሳብ ማንሳት የምንችል ይመስለኛል። እኔ ሁለት ነገሮች ልጨምርና እናብቀው ይህንን ጉዳይ አንደኛው የአሞሪም የተጫዋቾች ለውጥን በተመለከተ ለእኔ እንደውም ትላንትና ወዲያ የነበረው የኖቲንግሃም ፎረስት ጨዋታ ላይ ዶርጉን ማስገባቱ ያስገባው ደግሞ በአማድ ዲያሎ አለመሆኑ ለእኔ በጣም የተስማማኝ ውሳኔ ነው ዲ ጎዳሎን ና ያስወጣው። ባለፉት ሁለት ጨዋታዎች ላይ ከሆነ ዶርጉ የሚገባው አማድ ዲያሎን እያስወጣ ነው። ለእኔ በጣም ፉርሽ የሆነ ቅያሬ ነበር ያደርግ የነበረው አሞሪ። አሁን ግን ዶርጉን አስገባው። ዶርጉ ደግሞ አላማራለትም፣ አሪፍ ሆነ። የዛን ቀን ዲጎዳ ብሎ ተቀይሮ ከወጣ በኋላ ምናልባት የዲጎዳሎ ስህተት መብዛቱ ሊሆን ይችላል። እሱን አሳምሮ ያሳየን ምናምን አላቅም፣ ግን እንደዛ እንደዛ አይነት ስሜት ፈጥሮብኛል። ማንቸስተር ዩናይትድ ሁለተኛው የዩናይትድ አሪፉ ነገር ምንድን ነበረ መሰለሽ? ሳምሪ ሊቨርፑልን አሸነፈ። ሊቨርፑል ግን ባለፉት አስር ዓመታት በሜዳው ባንፊልድ በማንቸስተር ዩናይትድ ተሸንፎ አያውቅም ነበር። ያለፉትን አስር ዓመታት ማቃቶች ማንቸስተር ዩናይትድ በድል ቀየራቸው፣ ይችላቸው ጀመር ማለት ነው። ብራይተን ኤንድ ሆቭ አልቢየን ባለፉት ሶስት ተከታታይ ጨዋታዎች ማንቸስተር ዩናይትድን ኦልትራፎርድ ላይ አሸንፎታል። አሁን ግን ማንቸስተር ዩናይትድ አሸነፈው። ያውም ከጥሩ እንቅስቃሴ እና ተገቢ የሚባልን ድል አስመዝግቧል ተብሎ እስኪመሰከርለት ድረስ በርን። ኖቲንግሃም ፎረስት ባለፉት ሶስት ተከታታይ ጨዋታዎች ማንቸስተር ዩናይትድን አሸንፎታል። ቅዳሜ ያሸንፎት ቢሆን ኖሮ ከ115 ዓመት በኋላ ለመጀመሪያ ጊዜ ኖቲንግሃም ፎረስት ማንቸስተር ዩናይትድን አራት ጌም ኢኔ ሮው በተከታታይ የሚያሸንፍበት ታሪክ ነበር የሚመዘገበው። ስለዚህ ለማንቸስተር ዩናይትድ በደረጃ ሰንጠረዡ ለጊዜውም ቢሆን ሁለተኛ መቀመጥ ብቻ ሳይሆን የተከማቹ ማቃቶችን የተከማቹ መቸገሮችን የሚያሻሽልበት ነበረ። ሊቨርፑልን ከአስር ዓመት በኋላ አሸንፈው ብራይተንን ከሰባት ጨዋታ ስድስቱን ብራይተን አሸንፎ ነበር ይበቃሃል አለው። ኖቲንግሃም ፎረስትንም እንደዛው አደረገ ምናምን መባል ይችል ነበር። ይህ ቡስት ያደርጋል ግን እኔ እኔ ኢነርጂውን እንደዚህ በዚህ መጠን ሉዝ አድርገው ለመምጣታቸው እኔ ምክንያቱን ማወቅ ፈልጋለሁ። እውነት ለመናገር አሰልጣኙም ግራ የገባው ይመስለኛል። ልክ እንዳልሆነ ተረድቶታል። ይሄንን ሊያደርግ የሚያስችል መዳከም በሳምንቱ መጨረሻ ካራባኦ ካፕ ነበረብኝ፣ በሳምንቱ መጨረሻ እንደዚህ ነበረብኝ የሚሉት ነገር የለም አጋማሹም ለነሱ የመዘጋጃ የማረፊያ አቅም የመሰብሰቢያ በእያንዳንዱ በቃ ለማንቸስተር ዩናይትድ በተደጋጋሚ የምንለው በሳምንት አንድ ጊዜ ነው፣ ዩናይትድ የሚጫወተው ይሄ ማንቸስተር ዩናይትድን በዘንድሮ የውድድር ዓመት የሚጠቅም አድቫንቴጅ ነው ነው ይሄንን አድቫንቴጅ በያንዳንዱ ጨዋታ በደንብ ኤክስፕሎይት ሊያረጉት በደንብ ሊጠቀሙበት ይገባል እንጂ ኖቲንግሃምን በገጠሙ ጊዜ እንዳየነው አይነት ማባከል ማሳየት አልነበረባቸውም እላለሁ። እሺ በጣም አሪፍ ነጥቦች ናቸው የተነሱት ብዬ አስባለሁ። አድማጮቻችንም የራሳቸውን አስተያየት እንዲሰጡ በዚህ አጋጣሚ እንጋብዛለን። በቀጣይ ደግሞ ከሰዓት በኋላ የተለያዩ ፕሮግራሞችን በዩትዩብ ቻናላችን ላይ እናቀርባለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ እናመሰግናለን። መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።